ሁላችን መዳኛ ነው አይ ክርታል እኛ ግን እናምናለን ያም ነው በመስቀሉ እንድናለን ሰላም እና ጤና ይስጥልን ክቡራትና ክቡራን ተመልካዮቻችን እንደምን ሰነበታችሁ እንደምን ቆያችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ በሰላም ይህ በማኅበረ ቅዱሳን ዜማ እና ኪነ ጥበብ ማታ የተዘጋጀ ከሦስት ሰዓት ተኩል ጀምሮ ሳምንታዊ ላይ ነው የምትገኙት ከስቱዲዮ ወጣ ብለን የ2018 የመስቀል በዓል ድባብ እንዲሁም ደግሞ ዝማሬ አገልግሎት ምን ይመስላል የሚለው እንግዲህ እንግዶችን እየጋበዝን ቅኝት እናደርግ ነው የሚሆነው። እስከ መርሀ ሀገሯችን ፍጻሜ ድረስ አብራችሁን ቆዩ። በያላችሁበት በድጋሜ መልካም በዓል፣ መልካም ቆይታ። ጋቢ አዲስ ሳሙኤል አያለህ እባላለሁ። አባ ወልደ ሚካኤል ካሳ እባላለሁ። ዲያቆን ዋሲዮን ተምትሜ እባላለሁ። እንኳን አብሮ አደረሰን። እንግዲህ በቤተክርስቲያናችን በአደባባይ ከምታከብራቸው ሁለት አበይት የጌታችን በዓላት መካከል አንደኛው የቅዱስ መስቀሉ በዓል ነው። የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀልን እያከበር እንገኛለን። እንግዲህ አሁን ወደ መስቀል አደባባይ በዓል ለማክበር እየወረድ ነው። እግዚአብሔር ይመስገን። ዘመን ተቀይሮ በህይወት በጤና ቆይተን ይህን በዓል ለማክበር አብቅቶናል። እግዚአብሔር የተመሰገነ ይሁን። መልካም ነው፣ በጣም ደስ ይላል። በየአመቱ እናፍቄው የሚጠብቀው በዓል ነው። በጣም ደስ ይላል። እንደምታየው ህብረ ዝማሬ ከተለያዩ አድባራት የተውጣጡ ሰንበት ተማሪዎች፣ ካህናት፣ አባቶች ጳጳሳት አሉ። በጣም ደስ ይላል። እንግዲህ የመስቀል በዓል ላይ ያው የዝማሪ አገልግሎት የአደባባይ አገልግሎት እንደመሆኑ መጠን በጣም ጥሩ ነው። ነገር ግን አደባባይ አገልግሎት ላይ የዝማሪ አገልግሎቱ አሁን የምንሰማው ይሄ በጣም በቤተ ክርስቲያን በሊቃውንቱ ታይቶ ያለፈ መዝሙር የቤተ ክርስቲያን የቤተ ክርስቲያን ድምፅ የሚያሰማ የሚያረጋጋ ነፍስን ለእግዚአብሔር የሚያስገዛ አይነት መዝሙር ነው። በዚሁ ሰበብ ግን በአንዳንድ ወደ ዝላ የሚወስዳቸው ወደ ስጋዊ ነገሮች የሚወስዱ የሚመስሉ መዝሙር የሚመስሉ ግን ዘፈን ዘፈን የሚሸቱ አሉ። ስለዚህ ከነሱ ተጠንቅቀን በእንደነዚህ አይነት ዝማሪዎች ለነፍስ ነፍስን ለእግዚአብሔር የሚያስገዛ አይነት ዝማሪ እየተጠቀምን የመስቀልም በዓል ማክበር አለብን ብዬ አስባለሁ። እና አሁን የምንሰማው አይነት መዝሙር በጣም ጥሩ ነው። ስለዚህ እንደዚህ በሊቃውንት የታየ ሊቃውንት አባቶች የፈቀዱት ቤተክርስቲያን የምታምንበትን አይነት መዝሙር እየዘመርን የመስቀልን በዓል ማክበር እንዳለብን በዚሁ እግረ መንገድ ባለባበስም፣ ባዘማመርም ባካሄድም ከመንፈሳዊነት ወጣ ያሉ ድርጊቶችን ሁላችንም ልንቃወም ያስፈልጋል። የቤተክርስቲያናችን ላህይ፣ የቤተክርስቲያናችን ሽታ የሚመስሉት እንደዚህ አይነት መዝሙሮች ስለሆኑ እነሱን ጠብቀን መዘመር እንዳለብን አምናለሁ። ዩኔስኮም የተመዘገበ ታላቅ ክብረ በዓል ስለሆነ የተለያዩ ሀገር እንግዶችም ይመጣሉ፣ አማንያንም ይመለከቱታል። ይሄን ፕሮግራም መርሃ ግብሩን በተለያየ አለም ሆኖ የሚመለከተው ሰው እግዚአብሔር በምን መንገድ እንደሚጠራ አይታወቅም። በምን መንገድ እንደሚጠራ ስለማይታወቅ ይሄን መርሃ ግብር አይተው የሚመለስ ነፍሳት ይኖራሉ። ስለዚህ በጎጎኑ ምንድነው እንታይበታለን፣ ሀይማኖታችንን እንገልጥበታለን፣ እናሳይበታለን። ይሄ በጣም ትልቁ እንትን ነው። ሌላ ቦታዎች ይባረካሉ። ታቦታት ሲወጡ ሲያልፉ በዛ በዛ ያለ ቦታ ሁሉ ይባረካል እና ያ በጣም አዎንታዊ ጎኑ ነው። በጣም ደስ የሚል ቤተክርስቲያናችን፣ የዜማም፣ የስርዓትም የሁሉም ምንጭ ናት። ሀብታም ናት፣ ሁሉም ነገር ያላት ቤት ናት። ቤተክርስቲያናችን ከምታከብራቸው በዓላት ጋራ ወቅት ተለይተው ቀናት ተመርጠው የዕለት ዝማሬዎች አሉ፣ የአመት ዝማሬዎች አሉ፣ የወቅት ዝማሬዎች አሉና ዛሬ እያከበርን ያለነው የመስቀል በዓል ነው። ስለዚህ መስቀልን የተመለከቱ ደህነታችንን የተመለከቱ የመስቀልን ዋጋ በመስቀል ላይ የተከፈለውን ደህነትና ጽድቅ የሚያወሱና የሚያስቡ ዝማሬዎች ይቀርባሉ። ቤተ ክርስቲያናችን ከቅዱስ ያሬድ ያገኘችውን ሀብት፣ ቅዱስ ያሬድ ከቅዱሳን መላእክት የነሳውን፣ እኛ ደግሞ ከቅዱስ ያሬድ ያገኘነውን ሀብት ተጠቅመን እግዚአብሔር እናመሰግንበታለን፣ እንጸልይበታለን፣ ምስጋና እናቀርብበታለን፣ ደህነት ጽድቅ እናገኝበታለን። ይህ ዝማሬ እንግዲህ በቤተ ክርስቲያን ላይና ወዝ መጠበቅ መቻል አለበት። ጥንት ቀደምት አባቶቻችን እንዳስተማሩ እንደ ስርዓቱ ቤተክርስቲያን ውስጥ እንዳገኘ ነው። በየሰፈሩ በየመንደሩ እኛ በመሰለና በወደድነው ሳይሆን ከቤተ ክርስቲያን ባገኘነው ስርዓትና ሀብት መጠበቅ መቻል ይኖርበታል። ሰንበት ትምህርት ቤቶች፣ ማህበራት፣ የካህናት አባቶች ወይም ደግሞ የዜማ የአቋቋም መምህራን የዚህ ባለ ድርሻ አካላት ነን። በግልባጩ ደግሞ እንግዲህ ዋናው ቤት የሁሉ መሪ የሁሉ አስተዳዳሪ ጠቅላይ ቤተ ክህነቱ ካህናት አስተዳደር መምሪያው ይሄ ይመለከተዋል እና ይሄንን መጠበቅ ማየት ተገቢና አስፈላጊ ነው። እና ከዛ አንጻር ቤተክርስቲያናችን፣ ስርዓቱ ሀብቷ እንዲጠበቅ ማስኬድ ያስፈልጋል። ዘንድሮ እንግዲህ አደባባይ ስንወጣ ብዙ ነገር እናያለን። በዓላት የራሳቸው ቀለም አላቸው። ሚዲያዎቻችን፣ በዓላቱ የሃይማኖት በዓል እንደመሆናቸው ሃይማኖታዊ ዜማ ሃይማኖታዊ እንጂ ባህላዊ ነገር አያስፈልጋቸውም ይሄ በዓል ነው ሃይማኖት ነው ሃይማኖት ደግሞ ከእግዚአብሔር የምንገናኝበት ነው ስለዚህ ሃይማኖታዊ ይዘት ያለው አማኞቹ የሚጠቀሙበት ዜማ ማሰማት መቻል አለባቸው አማኞቹም አገልግለን ዘምረን በዓል አክብረን ስንመለስ ከሃይማኖት የወጣ ሳይሆን በሃይማኖት አውድ ውስጥ ያለ ስርዓት ከቤተ ክርስቲያን ከአባቶች ያገኘነውን የተማርነውን ስርዓት ይዞ መቀጠል ያስፈልጋልና የቤተ ክርስቲያናችን ሀብት ነው ዜማ ከዛ አንጻር ዝማሬዎች ስርዓት ያላቸው አለባበሶች ከቤተክርስቲያን የወጡ ያፈነገጡ መሆን የለባቸውም አባቶቻችን ራቁታቸውን ሄዶ አልዘመሩም። እንደው ሄዳል የሚባሉ ካሉ ምክንያት ይኖራል። ዝም ብሎ የሄዱ ሰዎች የሉም። ነገር ግን እኛ ከአባቶች ኋላ ተፈጥረናል ያልን ልጆች ደግሞ ከተተካን ከአባቶች ያገኘነው መጠበቅ አለበት ብዬ አምናለሁ። ቤተ ክርስቲያናችን ሁሉም ስርዓት አላት። የካህኑ ካህን ያገባው ህጋዊ ካህኑ ህጋዊ ካህን ልብስ አለው የራሱ። የመነኩሴው ደሞ የመነኩሴ ልብስ አለው። የልብሰ ተክኖ ደግሞ ቤተ መቅደስ ውስጥ የሚቀደስበት ልብሰተክኖ አለ። እሱን ለመዘምራን አድርገን ልንዘምርበት አይገባም። የመዘምራን የራሱን የቻለ የመዝሙር ልብስ አለ። ስለዚህ ከስርዓቱ ቤተክርስቲያን ካሰመረችልን መስመር አንለፍ። ምክንያቱም ያ ስርዓቷ ነው ለዚህ ያደረሰ እዚህ ድረስ ሶስት ሺህ ዘመን አልፋ እዚህ ያደረሰችው በስርዓቷ ነው፣ በዶግማ በቀኖኗ ነው እና እሱን ስርዓትኛ በደፈርን ቁጥር የኛ አለማክበር ውጭ ያለውን እንዳያከብር ወይም ደግሞ ለስርዓቷ እንዳይገዛ ያደርገዋል። ስለዚህ የልብሰ ተክኖንም በቦታው በስርዓቱ በቅዳሴ ቦታ በሚመለከተው ቦታ ላይ መስራት አለብን፣ ማገልገል አለብን። የመዘምራን ልብስ ደግሞ የመዘምራን መዘምራን ልብሳቸው የራሳቸውን ነው። ስለዚህ ከስርዓታችን አንለፍ። ስርዓታችን ባለፍን ቁጥር ለእግዚአብሔር ሕግ አንገዛም ማለት ነው። ያ ደግሞ በራሳችንም በሀገራችንም ላይ ሌላ ጥፋቶችን ያመጣል። ስለዚህ ከቤተ ክርስቲያን ካሰመረችልን መስመር አንለፍ። ባለባበስም ባነጋገርም፣ ባካሄድም የቤተ ክርስቲያን ልጆች የቤተ ክርስቲያን የቤተ ክርስቲያን ነው የሚሸጡት። ከዛ ወጣ ያለ ነገር ግን የቤተ ክርስቲያን እንዳልሆነ ያስታውቃል። ስለዚህ ያን ነገር ሁላችንም አይተን መቃወም ይገባናል። በጣም ማለት እድሉን ባገኝ ልናገር የምፈልገው አይነት ጥያቄ ነው የጠየቅሽኝ። ናፍቄው የምመጣው ባል ነው እንዳልኩሽ ከዓመት ዓመት አድርሶሽ በሰላም በጤና ለዚህ ቀን ደርሰሽ ይህ ነገር መመልከት ደስ ይላል። እና የዚህ በዓል ትልቁ አቅም ትልቁ እድል ሰንበት ትምህርት ቤቶች የአደባባይ አገልግሎት የሚያገኙበት አንዱ ነው። ጥምቀት አለ፣ መስቀል አለ፣ የአደባባይ አገልግሎት ነው። እና ቃል እግዚአብሔር ነው የሚጠራው፣ ስመ እግዚአብሔር ነው የሚጠራው፣ ምስጋና ነው። እና የሆነው ግን አንዳንድ የምናያቸው አላስፈላጊ የሆኑ አሉ። እኔም ቁጭት የሚፈጥርብኝ መሰራት አለበት ብዬ የማስበው አንዱ እንቅስቃሴ ነው። ተገቢ ያልሆነ እንቅስቃሴ፣ ጭፈራ የሚመስል እንቅስቃሴ በጣም ይስተዋላል። ጭፈራ ኦልሞስት ከእሱ የሚተናነስ አይደለም እና እሱ በጣም ሊስተካከል ይገባዋል። አንዱ እሱ ነው። ሁለተኛ፣ ዝማሪዎቻችን ያሬዳዊ መምሰል አለባቸው። ያሬዳዊ የእኛ ኦርቶዶክሳውያን መነሻችን፣ የዜማ አባታችን የምንለው ሊቁ ቅዱስ ያሬድ ነው። ስለዚህ መዝሙሮቻችን እሱን እሱን የሚሉ መሆን አለባቸው። እሱ ነው ሌላው አለባበስ ነው። አለባበስ ላይ ተገቢ ያልሆነ ለምሳሌ ሴቶች ሊለብሱት የማይገባ አልባሳትን ለብሰው ትመለከቻለሽ። ወንዶች ሆነው ደግሞ ዲያቆናት ያልሆኑ በቤተ ክርስቲያናችን ማዕረጋት አሉ። በማዕረግ ሊለበሱ ዲያቆኑ የቄሱ መልበስ አይችልም፣ ቄሱ የዲያቆኑ መልበስ አይችልም። ነገር ግን ሰንበት ተማሪያን ሆነው ዲያቆናት ያልሆኑ የዲያቆናትን ልብስ ለብሰው ታያለሽ፣ አክሊል አድርገው ታያለሽ። ሙሽሮች በቤተክርስቲያን የክብር ካባ ቤተክርስቲያን የምታደርግላቸውን ካባ አክሊን አድርገው ትመለከቻለሽና እንደዚህ አይነት ነገሮች መስተካከል አለባቸውና በጣም መሰራት አለበት። ሁልጊዜ የማስበው ማስበው ነገር ነው። እንግዲህ ቤተክርስቲያናችን የህግ ባለቤት ናት። ሠራዊ ህግ ደግሞ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከሱ ያገኘነውን ህግ ይዘን ነው የምንኖረው። ከዛ አንፃር ያለን ክርስቲያኖች በህግና በአግባብ መኖር እንገደዳለን። ለምሳሌ ጳጳሳት የፓትርያርክ ልብስ አይለብሱም፣ ካህናት የጳጳሳትን ልብስ አንለብስም፣ ምዕመናን የካህናትን ልብስ አይለብሱም። ይሄ ክልክል ነው፣ ክልክል ነው፣ በስርዓተ ቤተ ክርስቲያናችን አይፈቀድም። እንኳን መልበስ አይደለም መንካት የማይፈቀዱ ንዋያተ ቅድሳት አሉ። ክህነት ኖሯቸው ዲያቆናት ሆነው የማይነኳቸው ንዋያተ ቅድሳት አሉ። ስለዚህ ከዛ አንፃር ሰንበት ትምህርት ቤት ድርሻው ምንድን ነው? በድርሻው ነው። እኔም አገለግለው በተሰጠኝ ነው። የቅዱስነታቸውን ቦታ ልተካ አልችልም። አይደለም የቅዱስነታቸውን የአንድ አረጋዊን ቦታ ተክቼ ሊይዝ አልችልም። በእድሜ በተሰጠኝ ኃላፊነትና የአገልግሎት ቦታ ነው የምገኝ። ያ መሆን መቻል አለበት። ስለዚህ የተሰጠንን ነገር መርሳት የለብንም። ከቤተ ክርስቲያን የቀዳ ነው። ዜማ ብቻ አይደለም። ዝም ብሎ እንደዚህ እየዘመሩ መጓዝ ብቻ አይደለም። እንቅስቃሴውን ጭምር ነው። ይትባሉን ነው። እግር አጣጣሉ፣ መቋሚያ አዘማመሙ፣ ከበራን መታቱ ነው። ዛሬ ብዙሃኑ ነገር ወጥቷል፣ ሄደናል። አንዳንዴ ለመመለስ ያዳግታል፣ ይጠፋናል መንገድ እና ዛሬ አባቶች እያሉ ዛሬ ካህናት እያሉ ዛሬ መምህራን ተቆጭ እያለ ራሳችንን ማረም ካልቻል ነገ ላይ ተቆጭ የሌለበት ቀን ይመጣል። ያኔ ችግር ውስጥ እንገባልና ብዙ ዝማሬ ይታያል። ከሥርዓት ቤተ ክርስቲያን ግን ውጭ የሚመስለው ብዙ ብዙ ከበሮ አመታት አለ፣ ከቤተክርስቲያን ስርዓትና አውድ ውጭ ነው። የክርስቶስ ምሳሌ መመታችን ምሳሌ መሆኑ ምስጢር ተሰጥቶት የሚተረጎምበት አውድ አለኛ ቤት። ስለዚህ እንዳገኘን የምንጠፈጥፈው ነገር አይደለም። እንዳገኘን ባናት በግር እንዲ እንዲህ ያያደረግ ይዘነው የምንሄድ አይደለም። ያንን ስናደርግ ማስተዋል ያሉብን ነገሮች አና ከስሜት የወጡ መሆን መቻል አለባቸው። አሸባሸቦቻችን ይሄ ወረብ ላይም ጭምር ይታያል፣ ካጫበር ወረብ ጋር ይታያል። ይሄ ይሄ መጠንቀቅ አለብን አባቶቻችን እንዲሰፍረው አላቆዩንም። ይሄንን ዛሬ እኛ ምን የምንዘምረውን ዝማሬ ቅዱስ ሚካኤል ቅዱስ ገብርኤል እግዚአብሔርን የሚያመሰግኑበት ነው። የእነሱን ዝማሬ እኛ አድሉ ተሰጥቶን ካዜም ነው፣ ትልቅ በረከት ነው። እግዚአብሔር እንዲቀበለው ጥንቃቄ ይፈልጋል። እግዚአብሔር እንዲወደው ጥንቃቄ ይፈልጋል። ምክንያቱም መስዋዕት ነው። መስዋዕት ደግሞ እግዚአብሔር ፊት የሚቀርብ ነው። እግዚአብሔር የሚወደው ነገር ነው። መስዋዕት ነቅ ካለው ነቀዝ ከበላው ለእግዚአብሔር አይቀርብም። የተጫረ ነገር መስዋዕት ሆኑ አይመጣም ስለዚህ በዝማሪያችን ላይ ነክ አለበት፣ በሽብሸባችን ላይ በአለባበሳችን ላይ በከበሮ አመታታችን ጽናጽና አጣጣላችን እግራ አነሳሳችን ላይ ያላገኘነውን ከየት አመጣው ብንባል ከገሌ ተማርኩት ከገሌ አነበብኩት የማንለው ነገር ከሆነ ስህተት ይሆናልና ይሄ መታረም አለበት። አለባበሳችንም በተመሳሳይ ዝም ብሎ አክሊል ተከልክሏል። አሁን ግን አሁንም አልወጣ ገባ ነገሩ። ዝም ብሎ የተገኘው አክሊል አይደፋም። ባለቤቱ ማነው? እኔ አባን ቆብ ላደርግ አልችልም። እኔ ሞያለኛ ሌላ እኔ በህግ ምኖር ሰው ነኝ። ስለዚህ በራሴ አውድ ነው የምገለጠው፣ እና ማድረግ ያለብንን መልበስ ያለብን መለኮሳት የራሳቸውን ካህናት የራሳችንን ሰንበት ተማሪዎች የራሳቸውን ምዕመናን የራስ ምን ችግር አለው የሚባል ትምህርት የለም። ችግር አለው፣ እኛ ቤት በጣም ችግር አለው። እምንቆምበት ቦታ እንኳን የተመጠነ ነው። የማንቀርብባቸው ቦታዎች አሉ፣ እንድንቆም የሚፈቀዱበት ቦታ አሉ። እነዛን ከግምት ውስጥ መክተት ያስፈልጋል ብዬ አስባለሁ። ለምሳሌ ግጥምን ስናይ ከመጽሐፍ ቅዱስ የወጣ ከቅዱሳን መጽሐፍት የወጣ መሆን የለበትም። እንደዛ ማለት ሰው መቼም ህልም አይቶ ቅዠቱን ምናምን ሊገጥሙ ነጭም መዝሙር ማድረግ አይቻልም አይደል። ስለዚህ ከመጽሐፍ ቅዱስ ከቅዱሳን መጽሐፍ ከዚህ ከአዋልድ መጽሐፍት ከተፈቀዱት ሊቃውንተ ቤተክርስቲያን አይቶ ቤተክርስቲያን ካመነችባቸው መጽሐፍቶች የወጡ ቃላቶች መሆን አለባቸው። ግጥሞቹ ሲገጠሙ ራሱ ግጥሙ ያው ቤት አለው። ቤቱን ጠብቁ መገጠም አለበት። ዜማውን ስናይ ቅዱስ ያሬድ ይሰጠናል። ግዝ እዝ አራራ ያለ ከዚህ ዜማ ከወጣ በፍጹም የቤተክርስቲያን አይደለም። ስዚ የግዝህዝል አራራይን አለማወቅ ከሆነ እንማር እንማርን አናውቃቸው። ከዛ ስናዳምጥ የትኛው ላይ እንደሚወድ ቅኔው መዝሙሩ ካልሆነ እንቶ እንደዛ። ዘማሪዎቹም መዝሙር ሰሜዎችም የቅዱስ ያሬድን የዜማ ልኮች ማወቅ አለብን። ግዝህዝል አራራይ መማረኮነ ስንፍናችን ወደ ሌላ ይወስደናል ማለት ወደ ባህላዊ ነገር ይወስደናል። ባህላዊ ነገርና የቤተ ክርስቲያንን የመንፈሳዊ ነገር መቀላቀል የለብንም። ስለዚህ ግጥሙ ከቤተ ክርስቲያን ከዋልድ መጽሐፍት ከመጽሐፍ ቅዱስ ከቅዱሳት መጽሐፍት የወጣ መሆን የለበትም። ዜማውም ደግሞ ከቅዱስ ያሬድ ከግዕዝ እዝል አራራይ የወጣ መሆን የለበትም። ከዚህ ከወጣ ምንፍቅና ነው፣ ምንም ጥያቄ የለውም። ወይም ደግሞ አለማዊነት ነው የሚሆነው። ወይ ወደ ዘፈን ይወስደዋል፣ ወይ ወደ መንፍቅና ይወስደዋል ከነዚህ ከወጣ ማለት ነው ነውና፣ እነዚህን ጠብቅ። ይሄን ለመጠበቅ ደግሞ አራያ እንግዲህ ማኅበረ ቅዱሳን አራያ ነው ለዚህ አይደል? ቤተ ክርስቲያን ሊቃውንት ጉባኤ አለ፣ ማስገምገም ይቻላል። እዛ ወስዶ እኮ ማሳየት ይቻላል። ስተቱን አርሞ ጥሩ ነገር ይዞ መውጣት አይሻልም? ስለዚህ እሱን በተመለከተ ልብ እናደርግ፣ እናስተውል። እኛ ባጠፋን ቁጥር ትውልዱን እያጠፋ ነው ነው የምንሄደው እና ግጥም እና ዜማ ከመጽሐፍ ቅዱስ ከዋልድ መጽሐፍ ከቅዱሳት መጽሐፍት ከቅዱስ ያሬድ ግዝዝ አራራይ መውጣት የለበት። ይህን አስምረን መስማትና መረዳት ይኖርብናል። የማናውቀው ከሆነ እንማር። አባቶች እግር ስር ቁጭ ብለን እንማር እኮ ይገባናል። ምን ችግር የለም። ቦናችንን መክፈት ነው ለመማር። በጣም ከባድ ነው እውነት ለመናገር። መጀመሪያ እንዳልኩሽ የእኛ መሰረታችን፣ መነሻችን ቅዱስ ያሬድ ዜማችን፣ የዜማ መነሻችን ቅዱስ ያሬድ የደረሰልን፣ በኋላም ሊቃውንት አባቶች የሰሩልን ዜማዎች አሉ ሉካችን መጠናችን ሊሆን የሚገባው እነዚህ አባቶች የሰሩልን ዜማ ነው። ከግጥም አንጻር አሁን ላይ አንዳንድ ሰንበት ትምህርት ቤቶች ላይ የምናያቸው በአርቶት ላይ ጥሩ የሚሰሩ ስራዎች አሉ። አርቶት ተሰርቶባቸው ተገምግመው በዜማ አባቶች በመምህራን ታይተው ዜማዎች ይሰራሉ፣ ግጥሞች ይሰራሉ። ያ በጣም ጥሩ ጅማሮ ነው። ከዛ ውጭ የሆኑ ዓለም ላይ ያለም ሰው የሚዘፍናቸውም እኛ ምን ዘምራቸውም አይነት ዝማሬዎች አሉ። እነዚህም በፍጹም እንዳልኩሽ ነፍሳት የሚመለሱበት ስም እግዚአብሔርን የምንጠራበት ስለሆነ ዝማሬ እሱ በጣም መስተካከል አለበት ብዬ ያስባለኝ በመላው ዓለም ይሄ ድምፅ የሚሰማችሁ የአንዲት የቅድስት ኦርቶዶክሳዊት ቤተክርስቲያን አማኞች የሆናችሁ በሀገር ውስጥም በውጭም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች እንዲሁም ይህ በዓል የሚመለከታችሁ የአህት አብያተ ክርስቲያናት አማኞች የሆናችሁ በሙሉ እንኳን ለ2018 ዓ ም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ለሚታሰብበት ለሚከብርበት ለዚህ ቅዱስ በዓል አደረሳችሁ ማለት እፈልጋለሁ። ቤተ ክርስቲያናችን ሀብታም ናት። ቤተ ክርስቲያናችን ከጌታችን ባገኘችው ቃል ኪዳንና በተገባላት ሀብት በተሰጣት ጸጋ ልጆቿን አቅፋ ጠብቃ እዚያ አድርሳለች። የቤተ ክርስቲያንን ሀብት መጠበቅ የቤተ ክርስቲያንን ስርዓት ማክበር ከኛ ይጠበቃል። የአማኝ ግዴታው በአማኝ ልክ መኖር ነው እና ቤተ ክርስቲያንን የምንወድ የቤተ ክርስቲያን ልጆች የሆነ በሙሉ ድምጿን መስማት ጠረኗን ማሽተት ያስፈልጋል። ድምጿን ሰምተን ከስርዓት ወጣችኋል ስንባል መስተካከል፣ ጠረኗን አሽትተን እንደናት የእናትነት ወዟን አውቀን በጠረኗ መከተል ያስፈልጋልና ጠላት በስቷል። ብዙ ነጣቂ ብዙ ተኩላ ያለበት ዘመን ነው። ከዚህ መጠበቅ ያስፈልጋላለው እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በአገር ውስጥም በውጭ ሀገርም የምትገኙ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች እንዲሁም የዓለም ሕዝብ በሙሉ ለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት እኛ ለዳንበት ሞታችንን ለተሻረበት የመስቀል በዓል እንኳን አደረሳችሁ እንኳን አደረሰን። በዓሉ የሰላም የአንድነት የፍቅር እንዲሆንልን መጪውን ዓመት ደግሞ ባርኮ ቀድሶ በፍቅር በጤና ለአመቱ እንዲያደርሰን አምላከ ቅዱሳን ይርዳን። የሰማነውን አሁን ምን ሰማው መዝሙር በልቦናችን አሳድሮ ለንስሐ ሕይወት ያብቃል እግዚአብሔር። ስትልኝ መልካም በዓል ለ2018 ዓ ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የበዓለ መስቀል በሰላም አደረሳችሁ ማለት ትፈልጋለሁ እኛ መሰግናለሁ ብከነ ወግኦሞ ለኵሎሙ ጸርነ

ተቃዋሚዎቻችን ተካታላችሁ የምትገኙት ልዩ የበዓል መርሃ ግብራችን ነው። በድጋሜ በወንጌሩ ያመናችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ልማት እንወዳለን። እንግዲህ የ2018 ዓ ም የመስቀል በዓልን ልናከብር በዚህ በመስቀል አደባባይ ተገኝተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአደባባይ ከምታከብራቸው አበይት በዓላት አንዱ የመስቀል በዓል ነው። በዚህ የመስቀል በዓል ላይ ደግሞ ከሚከወኑ መርሃ ግብሮች አንዱ ደግሞ የዝማሬ አገልግሎት ነው። እንግዲህ እንግዶችንም እየጋበዝን የዝማርሬ አገልግሎትም እንዳይመስል ቅኝት አድርገናል። እናንተም በያላችሁበት ሆናችሁ የማኅበረ ቅዱሳንን ቴሌቪዥን ምርጫችሁ አድርጋችሁ የምትካተሉ ከልብ እናመሰግናለን። ሳምንት በሌላ መርሐ ግብር እስከምንጋይ ድረስ እኛ ኮዱ እንሰናበታለን። እስከ ሳምንት ቸርን ሰንብት።